አባዬ ካልተባት አይደለም። ለምንድነው ሁል ጊዜ አባዬ እያልክ የምጠራው? ኤቢ ድጋሚ ላስጠነቅቅሽ፣ አባዬን ከመጥራት በፊት ውጭል ይውልክ የምጠራው ከሆነ አስገድዶ ሊደፋ ነበር ብይጨዋል። አቤጌል ናታንን የምትፋተዋት መስልም በሌሊት ወደ ናታን መኝታ ክፍል በማምራት ከእሱ ጋር ማደር እንደምትፈልግ እያስጨነቀችው ነው። ናታን ክፍሌን ለቀሽ የምትወጭ ከሆነ ውጭ፣ ካለበለዛ ኦብዬ እጠራለሁ፣ አባዬንም እዚህ እንዲመጣና አንቺን እንድትወጪ አስደርጋለሁ ስራሽንም አጋልጥብሻለሁ በማለት አቤጌል ቢያስፈራራትም አቤጌል ግን ወይ ፍንክች ብላ እዛ ክፍል ማደር እንደምትፈልግ እየተናገረች ነው። ይልቁንስ ናታን ፍቃደኛ ሆኖ እርሷን የማያሳድራት ከሆነ አስገድዶ ሊደፍረ ነበረ በማለት ልትወነጅ ነው እንደምትችልም እያስፈራራችሁ ነው። ናታን እባክሽን በህግ አምላክ ክፍሌ ለቀሽ ውጭ እያለም ጣቱን ቀስሮባት አቤጌልን እንድትወጣ በተደጋጋሚ ቢጠይቃትም እርሷ ግን ለምን አባዬ አባዬ ትላለህ? እኔ እናንተ እኮ ምንም አይነት የስጋ ዝምድና የለንም። ደግሞስ መቼ ወለደህና የዘመን ልጅ ሆነህ እዚህ ተጠግተ ሳለ አባዬ ያልክ ነገሩን ለማክረራት ሞክር፣ በማለት ከእርሱ ጋር ለማደር እየተጋጋጠች ትገኛለች። ናታን ክፉኛ አጣብቂኝ ውስጥ ገብቷል። ምክንያቱም አስገድዶ ሊደፍር ነበረ የሚለው ውንጀላ እጅግ በጣም አደገኛ እንደሆነ ያውቃልና። ናታን በምን አይነት ሁኔታ አቤጌልን ሊፋታት ይችላል? ዳጣ ክፍል 19 ምን አዲስ ነገር ይዘውልን መጡ? ከመጀመሪያው የገለጽኩላችሁን ሲሆን ቀሪዎቹን ፕሮግራም አብረን የምንቆይ ይሆናል። ከባለፈው ክፍል ወይዘሮ ማርታ ሰላም የአስረጋጁን ስልክ ቁጥር መቀበል እንደምትፈልግ ተናግራ ነበረ። ሰላምም ስልክ ቁጥሩን ለመስጠት ፈቃደኛ አይደለችም። ይልቁንስ አሁን ሌላ ዘዴ መዘየድ እንዳለባትም ታስባለች። ሰዎችና ማለት በማለትም ከዳጣ ጋር እየተመካከረች ነበረ። ማለትም የዚህን ሰው ስልክ ቁጥር መስጠት እንደማትፈልግና ና እሷ የምታውቀው ሰው ካለ ልታስተዋውቃት እንደምትችልም ትነግራታለች። በጣም ሰላም ምን አይነት ችግር እንደገጠማት ለማጣራት እየሞከረች ነው። ታዲያ ያስረገዛት ሰው እንዳለና የዚህን ሰው ማንነት መናገር እንደማትፈልግም ለዳጣ ትነግራታለች። ለምንድነው የማትናገር? የዋለቻት ለምን የልጅ አባቷን እንደደበቀች ችግር አገብቷታል። ምክንያቱም ነገ የልጆች ጥያቄ ይመጣብሻል ይህንን ነገር በግልጽ መናገር አለብሽ፣ በማለት ዳጣም ሰላምን እያስረዳቻት ቢሆንም ሰላም ግን ለዚህ ነገር ፈቃደኛ እንደማትሆን ገልጻለች። እንግዲህ አስረጋዥ አቶ ደረጀ ሳይሆን አይቀሩም። ምናልባትም ትዳራቸውን በሰላም እንዲቀጥሉ ካላት ፍላጎት የተነሳ ይህንን ሚስጥራዊ መረጃ ላለመናገር የወሰነች ትመስላለች። ወይዘሮ ማርታም ስልክ ቁጥር ለመቀበል እየተጠባበቁ ባሉበት ሁኔታ ሰላም ግን እንደውም የልጅ አባቴ ማርገዜን ማወቅ የለበትም፣ ምክንያቱም ልጅን ይገድልብኛል የሚል ሰበብ ነበር የሰጠቻት። እንግዳውስ አንቺ እንዳልሽ በማለት ብዙም ሳታስጨንቃት የሰላምን እርግዝና ልታበስር ከቸኮለችበት፣ አሁን ግን ውሳኔዋን ቀይራለች። አቤጌልም ዳጣ ቤቱን ለቃ እንድትወጣላት ካላት ጉጉት የተነሳ ወደ ድሬዳዋ የምትመለሰው መቼ እንደሆነ እየጠየቀቻት ነበረ። አይ አባቴ ስለማይፈልገኝ ወደ መጣውበት አልመለስም አለቻት። ድቃላ ስለሆንሽ ነው አይደለ እንደዚህ አይናውጣና ማንንም የማትፈሪ ደፋሪ ወንሽው በማለትም ለማንቋሸሽ እየሞከረች ነው። አይ በማንነቴ እንኳን አላፍርበትም አለቻት ዳጣ። አቤጌል ግን ራሷን እየቆለለችና የሀብታም ልጅ እንዲሁም የባላባት ልጅ ስለሆነች የልብ ልብ እንደተሰማትና ሷን እየቆለለችም ዳጣን ለማንቋሸሽ ሞክራለች። ዳጣ ግን አቤጌል በምትናገረው ነገር ይሁ በፈገግታ ነበር ያለፈችው። አቤጌልና ናታን ወደ ውጭ ሬስቶራንት ቁጭ ብለው እየተመገቡ ነው። ከዳጣ ጋር ያለን ቀረቤታ በልክ አድርግ እያለችም እየተቆጣች ነው፣ ለማስቀናት ትሞክራለች። ከትምህርት ቤት ጓደኞቿ መካከል ብዙ ሰዎች ደብዳቤ እየጻፉላት የፍቅር ጥያቄ እንደሚያቀርቡላትም ለናታን ነግረዋለች። እንግዳ ውስጥ ከጠየቁች ሰዎች መካከል ለአንደኛው ሽቤውና ፍቅርሽን መቀጠል ነው እንጂ ይላታል ይህንን የሰማችው አቤጌል ምን ለማለት ፈልገ ነው? እኔና አንተ ተጋብተን የምንኖርበትን ቀን በጉጉት እየተጠባበቅኩ ነው፣ ምንድን የምታስበ አለችው። እርሱም እንዴት እንደዚህ አይነት ሀሳብ ታስቢያለሽ? እኔ መቼውንም ቢሆን ለአንቺ የፍቅር ጥያቄ እንደማላቀርብልሽ በግልጽ ነግርሻለሁ በማለት እንደማይወዳት ነግሯታል። ታዲያ የዳጣ መምጣት ነው አይደለ እያራቅህ በማለትም በዳጣ በቅናት እየተከነከነች እየተናገረች ነው። ዳጣ ምንም አይነት ከሷ እንዳልደረሰችበትና የሌቆንስ በመካከላቸው ምንም አይነት የፍቅር ግንኙነት እንዳልመሰረቱም ይገልጽላታል ታዲያ አሁን ላይ ዳጣ በበኩሏ አቤጌል ካላት ቅናት የተነሳ ናታንን እየራቀችው መጥታለች እርሱ ደግሞ ዳጣን መቅረብ ይፈልጋል መጽሐፍት ለማንበብ አስቧል ነገር ግን የዳጣ ፍቅር በአእምሮ መጥቶ ድቅን ይልበታል ይህንን መጽሐፍት አንብቦ ለመጨረስ በጣም የተቸገረም ይመስላል ወይኔ ናታን ፍቅር ያዘህ ማለት ነው ይላል። ከዛች አንድ ክፍሉ ቁልጥምጥም ብሎም አንዴ በጀርባው አንዴ በደረቱ እየተኛ ብቻ ለዳጣ በምን አይነት መልኩ ፍቅሩን እንደሚገልጽላትም ግራ የተጋባ ይመስላል። በዚህ ሁኔታ እየተጨናነቀ ለውሃ መልእክት ይልካል። ማለትም ወደ ክፍሎ እንድትመጣና እንድታጫውተው በማሰብ ዳጣ ግን የቴሌቪዥን ጣቢያዎችን እየቀያየረች ፊልም እያየች ነው። በመጀመሪያው መልእክቷ ፊልም እያየው ነው፣ ይህን ፊልም ልመጣ አልችልም፣ ከፈለግክ አንተ መምጣት ትችላለህ የሚል መልእክትም ለውሃ ላከችበት። ውሃም አሁንም ተመልሳ ይህንን መልእክት አደረሰች። ድጋሚም ፊልሙን ታይውና ነይበያት፣ ግን ከዚህ በኋላ ሁለተኛ እንዳትመላለች በማለት ውሃን አስጠነቅቃት። ውሃም ሄደች ወደ ሳሎን ትተሽ እኔን እንድታጫውች ፈልጋለሁ በማለት ናታን እንደላካትም ትናገራለች። ይህኔ ዳጣ ወደዛ ክፍል መሄድ አልፈለገችም። አቤጌል የሚደርስባት ዛቻና ማስፈራሪያ በናታን ምክንያት እንደሆነ ታውቃለችና፣ ነገረኛዋ አቤጌልም የዳጣ መምጣት ብዙ ህይወቷ እንደተዘበራረቅና ከዛ ቤት እስከምትወጣላ ድረስ እንደቸኮለችም ለአባቷ ገለጸችላት። ጥላቸዋ ከምን እንደተነሳም አባት ይጠይቃሉ። ቷ ምን ሊሆን እንደሚችልም እስኪ ንገሪኝ ተባለች። ጌል ስለ ዳጣ ተንኮል እዚህ ግባ የሚባል ነገር መናገር አልቻለችም። ምክንያቱም ዳጣ ምንም አይነት ተንኮል የለባትምና አሁን ዝም ብለሽ ከመሬት ተነስተሽ አትጢ ዳጣ ማለት እህትሽ ናት። ተንከባከቢያት፣ አክብሪያት፣ ፍቅር ስጫት በማለት የአባትነት ግዴታቸውን ለልጃቸው መከሩ። ጣላችሁ የሚችለው ጉዳይስ ምን ሊሆን ይችላል? በማለትም ጠየቆ። በናታን ምክንያት አለች እንግዳውስ ሶስታችንም በተሰበሰብንበት ሁላችንም እናወራ በታለን፣ ስለዚህ ጉዳይ እኔ ላይ ተዩ በማለት አባትም ላቤጌል ነገሯት። ሰላም እርግዝና ጉዳይ ተጨማሪ ሰራተኛ እንደሚያስፈልጋቸው ባልና ሚስቱ እየተመካከሩ ነው። በእርግጣውን ሰላም የአምስት ወር ነፍሰ ጡርናት መስራት ትችላለች። ነገር ግን እርግዝናዋ የገፋ ሲመጣ መስራት አትችልም በማለትም እየተመካከሩ ነው። ታዲያ እስከዛው ድረስ ትስራና ከዛ በኋላ ሰራተኛ ይመጣላታል። አሁን ግን ገና አምስት ወር ስለሆነች መስራት ትችላለች በማለት ወይዘሮ ማርታ ለባለቤታቸው ተናገሩ። ባለቤታቸው ግን ለምን አንዲት ክፍል አንከራይላትም የሚል ሀሳብም አምጥተዋል። ሰላም ግን እድሜ ዘመኗን ያገለገለችበት ቤት መታረስ እንደምትፈልግ ከዚህ በፊት ተናግራለች። ሆኖም አሁን አቶ ደረጀ ሌላ አጣብቂኝ ውስጥ የገቡም ይመስላሉ። በተለይ የልጅ አባቷን ያልተናገረችበት አንዳች ሚስጥራዊ መረጃ በመካከላቸው እንዳለም ያመላክታሉ። ናታን ዳጣን እንዳፈቀረ ሰዓት ትጠረጥር አልቀረችም። ታዲያ ራት ልትወስድለት ከዛ ክፍል ሳይወጣ ማምሸቱ በጣም አሳስቧታል። አንድ ነገር ከአንተ ላይ እየተመለከትኩ ነው፣ ጠውልህን ራት ለምን ሳልበላህም አለችው። አሁን ላይ ምግብ ይዛለት ነው ወደ ክፍል የገባችው። ሰሞኑን ከዳጣ ጋር ምን አኮራርፋችሁ እያወራችሁ አይደለም ሳ? በማለትም ናታንን ጠየቀችው። ናታን እኔና ሷ በፍጹም አልትጣላንም አለችው። ታዲያ ዳጣ ፍቅረኛ ላት የላትም የሚል ጥያቄ አስከትሎ ነበረ። እርሷም ምንም አይነት የፍቅር ጓደኛ እንደሌላትም አስረግጣ ተናግራለች። በዚህ ደግሞ አንገቴን እሰጣለሁኝ። ናታን የምትፈልጋት ከሆነ ሁሉን ለእኔ ተውለኝ። ናታን የቤት ስራውን በሚገባ ወጣለሁ፣ በማለት ናታንና ዳጣን ለማገናኘትም ከፍተኛ የሆነ ጉጉት እንዳላት ያመላክታል። ናታን ግን ከዳጣ ፍቅር እንደያዘው በግልጽ ለመናገርም የፈራ ይመስላል በተለይ ደግሞ በአቶ ደረጀ በኩል እህቶች ናቸው፣ ከሌሎች ጎረምሶች ልትታደጋቸው ይገባል በማለት ከዚህ በፊት የተናገሩትን የአደራ ቃልም ለመወጣት ያሰበም ይመስላል። በዚህ ሁኔታ እየተጨናነቀ ዳጣን ለመቅረብ ቢያስብም፣ ዳጣ ግን አቤጌል በቅናት ብግን እያለች ስለሆነ ራሷን ከአቤጌል ክፋት ለመጠበቅም ይሁን እንዲሁም ናታን እንደ ወንድሟ ስለምታየው እንዲህ አይነት ነገሮችን ለማስተናገድ ፍቃደኛ የምትሆናት ምስለም አቤጌልን እየራቀ ዳጣን ለማቅረብ የሚያስበው ናታን በመጨረሻም ግን አጣብቀኝ ውስጥ ከተዋለች ወደ ክፍል የሌሊት ልብሶችን በመልበስም ወደ ሱ ተከስታለች። ምን እየሰራች ነው? ለምንስ በሌሊት መጣሽ? በማለት ጥያቄ ናለዋን እያዞረው ነው። ይሄኔ አቤጌል ግን ጋራ ማደር እንደምትፈልግም እየተናገረች ነው። ይሄኔ ናታን በፍጹም አይሆንም ክፍሌ ለቀሽ የማትውጭ ከሆነ ላባዬ እናገራለሁ፣ አሁኑኑ እጣራለሁ። ክፍሌ ለቀሽ ውጭ፣ በህግ አምላክ ይላታል። ወንድ ልጅ እንዲህ ሲለምናት እንኳን በኀፍረት አንገቷን ልትደፋ ይቅርና ሊባስ ብሎ ልትከሰው እንደምትችል ማለትም በአስገድዶ መድፈር ወንጀል ናታንን ጉድ ልታደርገው እንዳሰፈችም እየዛተችበት ነው። ናታን ክፉኛ አጣብቂኝ ውስጥ ገብቷል። በዚህ ሁኔታ እባክሽን በግል ክፍል ውጭ እያለ እየለምናት እርሷ ግን ከሱ ጋራ ካላደረች ሞቼ ይገኛለው እያለችው ናታንን እያስጨነቀችው ትገኛለች። እስከ መጨረሻ ናታን ማን ደርሶ ያተርፈው ይሆን? የትኛውም አቤጌል ለናታን ፈተና ሆናበት ቀጥላለች። በሚቀጥለው ክፍልስ በምን እናገኛቸዋለን? እዚህ ሁለት ኮረዳና ጎረምሳ ፍጥጫ እስከ ምን ይደርሳል? በሚቀጥለው ክፍል ተከታትዬ የማቀርብላችሁን አለ። ዛሬ ዳጣ ክፍል 19 ይህንን ይመስል ነበረ። ቻናሌ አዲስ የሆናችሁ ላይክ ሸር ሱብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠየቅኳችሁ። ባይ ባይ።